ኢየሱስ ጌታ ነው። እንግዲህ ሁላችሁንም ያው ሰላም ብያችኋለሁ። ሁላችሁንም እቅፍ እያረኩ ሰላም ብላችሁ በጣም ደስ ባላይ ነበረ። ሁለት እጆቻችሁን ከፍ አርጉ። እያውለበለበን አየሩ ላይ ሁሉ አንድ ታላቅ ስም እናውጃለን። ኢየሱስ ክርስቶስ ጌታ ነው ትላላችሁ። እስቲ እያውለበለባችሁ በኃይል በሉ እስቲ፣ ኢየሱስ ክርስቶስ ጌታ ነው። አንድ በኃይል በሉ እስቲ፣ ኢየሱስ ክርስቶስ ጌታ ነው። ሁለት

ምሽጉ የፈረሰ ይሆን፣ የጦርነት መንፈስ ከምድሪቱ ላይ የተገለበጠ ይሆን፣ ነፍሰ ገዳይ መንፈስ የተመታ ይሆን፣ በኢየሱስ ስም ይገልበጥ እስቲ። በኢየሱስ ስም ዙፋን ይፍረስ በሉ እስቲ። በኢየሱስ ስም ዙፋን ይፍረስ፣ ሥራ ይፍረስ በሉ እስቲ። ይፍረስ፣ እቅድ ይፍረስ በሉ እስቲ። እቅድ ይፍረስ፣ አላማ ይፍረስ በሉ እስቲ። አላማ ይፍረስ። ሮሜ ምዕራፍ 8 ከቁጥር 31 ጀምሮ ያለውን ሀሳብ ነው ዛሬ የማካፍላችሁ። እግዚአብሔር መንፈስ የሰጠኝ መልእክት ይሄ ነው፣ ከቁጥር 31 እስከ 39 ለአንድ ለሶስት ሰው ትንቢታዊ መልእክት እንደዚህ ብላችሁ ንገሩት። አሸናፊው አሸናፊ አድርጎኛል በሉት እስቲ። ነካ ነካ እያረጋችሁ ንገሩት። አሸናፊው አሸናፊ አድርጎኛል በሉት። ነካርጉትና እንደዚህ በሉት። የማመልከው አሸናፊ ስለሆነ በሉ እስቲ። የማገለግለው አሸናፊ ስለሆነ በሉ እስቲ። እኔም በዘመኔ ሁሉ አሸናፊ እሆናለሁ በሉ እስቲ። ዛሬ ማታ የአሸናፊነትን መንፈስ ለብሶ የሚወጣ ሰው አለ። የአሸናፊነትን ቅባት ለብሶ የሚወጣ ሰው አለ። የአሸናፊነትን ጸጋ ለብሶ የሚወጣ ሰው አለ። እኔን ነኝ ያለች እሆ በኃይል አሜን በሉ እስቲ። ሁለት እጃችሁን እንሱና አሸናፊው በሉ እስቲ። አሸናፊ አድርጎኛል በሉ ስና። የተሸነፈ አምላክ የለኝም። የተሸነፈ አምላክ አላመልከም። የተሸነፈ አምላክ አላገለግልም። የማመልከው የምከተለው በዛኤ አሸናፊ ከሆነ በዘመኔ ሁሉ እኔም አሸናፊ ይሆናለሁ። ነካርጉት አሸናፊ እንጂ ተሸናፊ አይደለሁም በሉት እስቲ። የማመልካው ጌታ ይበሉ እስቲ። የነገስታቱ ንጉስ፣ የነገስታቱ ንጉስ፣ የጌቶች ሁሉ ጌታ የሆነው፣ የጌቶች ሁሉ ጌታ የሆነው፣ መቃብርን ፈንቅሎ የተነሳው የናዝሬቱ ኢየሱስ ይበሉ እስቲ። እሱ አሸናፊ ነው ይበሉ እስቲ። ከእሱ የተነሳ እኔም አሸናፊ ነኝ ይበሉ እስቲ። ማን ነው አሸናፊ ሰው እዚህ ቤት ካለ ጮሆ አሜን ይበል። እዚ ድገመው። እዚ አሜን በኃይል አሜን በል። እዚ አሜን። አምናለሁ ዛሬ ማታ ብዙዎቻችሁ ያሸነፋችሁን ነገር በምታሸንፉበት መንፈስና ቅባት ከዚህ ቤት በኢየሱስም ትወጣላችሁ። አሜን። ለአንድ ሰው ነው ይሄን መልእክት ይዤ መጣሁት። አሜን አሜን። አንደኛው እኔ ነኝ። ሁለተኛ ሰው እዚህ ቤት ካለ ነካርጉትና ካሽናፊው የተነሳ አሽናፊ ይሆናል ሎ በለ ውስጥ ካሽናፊው የተነሳ አሽናፊ ይሆናል። የሚያምን ካለ ጮሆ ባኃይል አሜን ይበል ውስጥ። አሜን። እሺ አንብብልኝ እስቲ ሄልዬ፣ ሮሜ ምዕራፍ ስምንት ከቁጥር 31 ጀምሮ። እንግዲህ ስለዚህ ነገር ምን እንላለን? እሺ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ቀጥልልኝ። ለገዛ ልጁ ያራራለት ነገር ግን ስለሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን እንዲያው እንዴት አይሰጠንም? ይሰጠናል። እግዚአብሔር የመረጣቸውን ማን ይከሳቸዋል? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሚኮንንስ ማን ነው? የሞተው የሞተው ይልቁን ከሙታን የተነሳ ይልቁን ከሙታን የተነሳው እግዚአብሔር ቀኝ አለው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። አንድ ሰው ጮሆ አመን ይበልስ? አሜን። ይሄ ብቻውን ወንጌል ነው።

ከአሸናፊዎች እንበልጣለን። አንድ ሰው ጮሆ አሜን ይበሉ እስቲ። ነካርጉትና ነገሩት በዚህ ሁሉ ግን በሉት እስቲ። በወደደኝ በርሱ በሉ እስቲ። በወደደኝ በርሱ በሉ እስቲ። አሸናፊዎች እንበልጣለን። አማኝ ካለ ጮሆ አሜን በሎ ይውሰድ እስቲ። ኦሆ ቁጥር ሰላሳ አምስትን ታነብልኛለ። ከክርስቶስ ፍቅር ማን ይለየናል? ከክርስቶስ ፍቅር ማን ይለየናል? መከራ በቃ መከራ ይላል። እንደ ኢየሱስ መከራ የደረሰበት ማንም የለም። በምድር ላይ በነበረ ጊዜ መከራው ግን አላሸነፈው። መከራን አሸንፎ አሸናፊዎች አድርጎናል። ዛሬ አንድ ነገር እነግራችኋለሁ። በከባባድ መከራ ውስጥ ያላችሁ ሰዎች ያ ያለባችሁ መከራ አያሸንፋችሁም። አሸናፊው ኢየሱስ ውስጣችሁ ስላለ መከራውን ታሸንፉታላችሁ። አንዳንድ ሰዎች ካለባችሁ መከራ የተነሳ ከገጠማችሁ መከራ የተነሳ ከምታልፉበት አስቸጋሪ መከራ የተነሳ ነገን እግዚአብሔር አሳይቷችሁ፣ ትላንትን እግዚአብሔር ተናግሯችሁ በህልም በራእይ በባሪያዎቹ ተናግሯችሁ፣ ነገር ግን የሆነ ቦታ ላይ ደርሳችሁ የፈራችሁ እንደዛች መርከብ እንደዛች ጀልባ እየተናወጣችሁ ያላችሁ ዛሬ የምሥራች እነግራችኋለሁ አለው። መከራን ያሸነፈ የናዝሬቱ ኢየሱስ በውስጣችሁ አለ ታሸንፋላችሁ፣ አላችሁ።

ኢየሱስ በምድር ላይ በነበረ ጊዜ የገጠመው መከራ ከተልኮ አላስቆመው። ኢየሱስ የደረሰበት ያ ሁሉ መከራ ይዞት ከሰማይ ከወረደው ተልኮ መንገል ላይ አላስቆመውም። ዛሬ የመስራች እነግራችኋለሁ ቅጥቅጥ ሸምበቆን የማይሰብር ጌታ፣ የሚጤስን ጧፍ የማያጠፋ ጌታ። በመከራ ውስጥ ሆናችሁ እየጫዋችሁ ላላችሁ ዛሬ የመሥራች ነግራችኋለሁ አሸናፊው አሸናፊ ያደርጋችኋል። አሜን ነካርጉትና፣ አሸናፊው አሸናፊ ያደርጋል በሉት። አሸናፊው አሸናፊ ያደርጋል። ኢየሱስ በምድር ላይ የገጠመው መከራ የሰው ልጅ ሊገጥመው የማይችለው መከራ፣ ወደ ፊትም ሊገጥመው የማይችለው መከራ፣ ዓለም ከተፈጠረበት እስከ ዓለም ፍጻሜ ድረስ ኢየሱስን የገጠመው መከራ ማንም ስጋ ለባሽ በምድር ላይ አልገጠመው። ያ መከራ ግን ኢየሱስን አላሸነፈውም። የትኛውም አይነት መከራ ሲገጥማችሁ የሚራራላችሁ የሚያዝንላችሁ አባትና ጌታ አላችሁ። አሜን። ስለዚህ መከራ ኢየሱስን አላሸንፈው ያ ጌታ እናንተ ውስጥ ስላለ ከሱ የተነሳ ዛሬ ማታ እንደዚህ የገነጣጠሉ የሚወጡ ሰዎች ይታያሉ። መከራ የማያስቆመው ጄኔሬሽን ይታየኛል። ከኢየሱስ ፍቅር ምንም የማይለየው ጀኔሬሽን ይታየኛል። አንድ ሰው ጮሃ አሜን ይበል እስኪ። ብዙዎችን እኮ ኢየሱስን ጠልተው አይደለም የደከሙት፣ ኢየሱስን ጠልተው አይደለም ወደኋላ ያፈገፈጉት፣ ኢየሱስን ጠልተውት አይደለም በአደባባይ የካዱት፣ የገጠማቸው መከራ። ያ መከራ ግን ኢየሱስን እንዲጠሉት፣ ኢየሱስን እንዲክዱት፣ ከኢየሱስ ወደኋላ እንዲኮበልሉ አደረጋቸው። ነገር ግን ጀግናው ኢየሱስ አሸናፊ ሆነና አሸናፊ አደረጋቸው። አንድ ሰው ጮሆ አሜን ይበል እስቲ። አሜን። ቀጥሎ ምን ይላል? ከመከራው ቀጥሎ ወይስ ጭንቀት፣ ወይስ ጭንቀት ምድር ላይ ኢየሱስን የገጠመው አይነት ጭንቀት የገጠመው ፍጥረት የለም ወደፊትም አይኖርም የኢየሱስ ጭንቀት ከጭንቀቶች ሁሉ የከፋ መሆኑን የምታውቁት የመጨረሻ ተጨንቆ በነበረ ሰዓት እንደኛ ውሃ ሳይሆን ያላበው ደም ነው ኢየሱስ ደም እስኪያልበው ነው የተጨነቀ ዛሬ በተለያየ አይነት ጭንቀት ውስጥ የምታልፉ ጭንቀቱ መንገድ ላይ አያስቀራችሁም። ለምን ጭንቀትን ያሸነፈ ጌታ በውስጣችሁ አለ ሀሌሉያ ነካ አርጉትና አጠገባችሁ ያለውን ሰው ኢየሱስ በውስጤ አለ በሉት! እስቲ መከራን አሸንፈዋል በሉ እስቲ ጭንቀትን አሸንፈዋል በሉ እስቲ። አንዳንዶቻችሁ ከገጠማችሁ ጭንቀት የተነሳ ዘንድሮስ ማበዴ ነው የምትሉ፣ አታብዱም። ነካ አርገውን አላብድም ሟርተኛው ያብዳል በሉት እስቲ። አሁን አንዳንዱ እያየሽ እያየ አይ ዘንድሮማ ጨርቋን ልትጥል ነው። አትጥልም ብራዘር ሰይጣንን ትጥለዋለ። ማቼንታ ጋራ ዲያፋራ። አንድ ሰው ጮሆ አማየን ይበልስ። ኦ ማካንዳ ሪያፋራ። ነካር አላብትም በለው። ጭንቀትን ያሸነፈ ጌታ በእኔ ውስጥ አለ በለ። ውስጥ ዛሬ ማታ ያስጨነቃችሁን ነገር እግዚአብሔር ከእግራችሁ ሥር ያንበረክቀዋል። ነካርገው እና ባከ ተምቢበት ያስጨነቀህን ነገር በለውስ ያስለቀሰ ነገር በለውስ ግራ ያጋባህን ነገር በለውስ ኢየሱስ ያስጨንቀዋል በለውስ ኢየሱስ ኢየሱስ ጭንቀትን አሸንፈና። የትኛውም አይነት ጭንቀት በምድር ላይ ቢገጥማችሁ ልጆች ያለ ታሸንፋላችኋል። ለምን እኔ በእናንተ ውስላለሁ አለ ጌታ። አንዴ ተስፋ ቃል ሰጥቶናል። እኔ አለ ሲሄድ

ነገሩት እስከ ዓለም ፍጻሜ ድረስ በሉ እስኒ። ሁል ጊዜ ኢየሱስ ከእኔ ጋር ነው በሉ እስኒ። አንድ የምወደው የእግዚአብሔር ቃል አለ። አንድ ጊዜ የወደዳቸውን ላይጠላቸው፣ እስከ መጨረሻ ወደዳቸው። እስከ መጨረሻ ወዶኛል። ስንት የወደዳቸውን አንዴ። ብራዘር የሰው ፍቅር ነው እንደ ዝም ብሎ የሚለዋወጠው፣ እንደ ክረምትና እንደ በጋ የኢየሱስ ፍቅር ነካ አድርገውና፣ የኢየሱስ ፍቅር በሉት እስቲ፣ የማይለወጥ በሉ፣ የማይቀየር በሉት እስቲ። የበረታ ቀን ያው ነው ፍቅሩ፣ የደከምክ ቀን ያው ነው ፍቅሩ፣ የቆምክ ቀን ያው ነው ፍቅሩ፣ የወደክ ቀን ያው ነው ፍቅሩ፣ የኢየሱስ ኢየሱስ ሁሌ ያው ነው ብለው ውስጤ፣ ኢየሱስ ሁሌ ያው ነው። ስለዚህ በማንኛውም አይነት ጭንቀት ውስጥ ያላችሁ ወይኔ ላብድ ነው ላብድ ነው፣ አታብድም። አተነገረ በገፋ አታብድም ብለው። ውስጥ ስንት ጭንቀት ውስጥ ያለ እንዳለ እኔ ነይ የማቀው ከጌታ ጋር በዛ በዚህ በዚህ በዛ በዚህ። እናንተን ብዙ ነገር የሚያስጨንቃችሁ የኑሮ ነው፣ ኢየሱስን የሰማይ ነው። ተጨንቆ ጭንቀቱ የመጨረሻ የጭንቀቱ ብዛት የደም ላብ ጭንቀትና ፍርሃት ተደምረው ኢየሱስን ቀጥሎ ምን ይላል እዛው ነ? ወይስ ስደት ወይስ ወይስ ምን እንደ ኢየሱስ በምድረ የተሰደደ አለ ስደት ሲወለድ ነው የጀመረው የተወለደ ቀን እንዴ ተወልዶ የተሰደደ ሰው አለ እዚህ ኢየሱስ የተወለደ ቀን ስደት ጀመረ። በኢየሱስ ውልደት ምክንያት የአገር ሕፃን አለቀ። ኢየሱስና ስደት ገና እዚህ ዓለም ሲመጣ ነው የተዋወቁት። ስደቱ ግን ኢየሱስን አላሸነፈው። ኢየሱስ ስደቱን ምን አድርጎታል? አሸንፎታል። ስደትን አሸንፎት የተሰጠውን ተልዕኮ መቶ በመቶ አጠናቆ ሄዷል። ማንኛውም አይነት ስደት ቢገጥማችሁ አይዟችሁ የናዝሬቱ ኢየሱስ ከእናንተ ጋር አለ አሜን ባይ ዘ ወይ ሰው መከራው ሲገባ ከማንም በላይ የሚረዳችው ኢየሱስ ነው ስትጨነቁ ከማንም በላይ ጭንቀታችሁ የሚገባው ኢየሱስ ነው ስትሰደዱ ከማንም በላይ ለዛ ነው ኢየሱስ የስደተኞች ወዳጅ ነው የሚባል ስደተኛ ከእናት ከአባቱ ተለይቶ ከእጥቀ ወንድሙ ከቀየው ተለይቶ ምድረ በዳ ላይ ሆነው ምድረ በዳ ወዲም ብጮ ወዲም ብጮ ወዲም ብጮ ወዲም ብጮ ምንም ይሰማ የለም አንድ ነገር ብቻ ግን ወደ ላይ ክፍት ነው ለዛ ነው ስደተኞች የመጀመሪያ እግዚአብሔርን መታወቅም የሚጀምሩት ስደት ላይ ነው። ነፃ ሲያወጣቸው ነው የሚረሱት እንጂ። ንገሩት፣ ስደቱ አያሸንፍህም ብሎትስ። ቀጥልልኝ፣ ምን ይላል? ወይስ ረሃብ ወይስ ምን? ድገም ውስጤ፣ ድገም ውስጤ ሰማይና ምድርን የፈጠረ በሰማይና በምድር የሚበላ የሚጠጣ በሙሉ የፈጠረ ጌታ ተርቧል። መራብ ብቻ አይደለም፣ ተጠምቷል። ጠማኝ ብሏል። የእራብን ጥጋ አይቷል። አርባ ቀን አልበላም አልጠጣም። መስቀል ላይ እንኳን ሆኖ እርቦት ጠምቶት ተንገብግቦ ጠማኝ አለ። ጠማኝ እንኳን ባለ ሰዓት የጠማውን ውሃ አልሰጡትም። በዓለም ላይ ያለ ፏፏቴን የፈጠረ ጌታ ባህርን ውቅያኖስን የፈጠረ አምላክ ጠማኝ አለ። እዛ ልክ ኢየሱስ ራብን አይቷል። የምትራቡ ሰዎች የእናንተ ራብ ማንም ባይገባው ኢየሱስ ይገባዋል። ራብ ከተልኮ አያስቆማችሁም። አንድ ሰው ጮሆ አሜን ይበል እስቲ። አሸናፊው በውስጤ ስላለ በሉት እስቲ። መከራን በውስጤ ስላለ መከራን አሸንፈዋለሁ በሉት እስቲ። ስደትን አሸንፈዋለሁ በሉት እስቲ። ጭንቀትን አሸንፈዋለሁ በሉት እስቲ። ራብን አሸንፈዋለሁ በሉት። ማን እንደዘመረ ባላቅም፣ የሆነ ደሞ ጠገባሉኝ ተመስገን አምላክ የሚል እንደ ይስዬ በዜማ እንዴት ነው የሚለው፣ ጦሜን እንዳላደርግ ሳይበላንጀቴ፣ ጦሜን እንዳላደርግ ሳይበላንጀቴ፣ ደሞ ጠገባሉኝ ተመስገን አባቴ። ተባረክ አባቴ። እዛ ነውን? ኃይለኛ ዘማሪ ሆንኩት እዚህ እነሱ ባሉበት የእራብ አይነት በሜኑ ያየሁት እኔ አገልጋይ ሆኜ ነው። በሜኑ ረዘም ያለ አጠር ያለ ወፈር ያለ ቀጠን ያለ የሚለውን የእራብ አይነት አገልጋይ ሆኜ አይቻልም። እራቡ ግን ተልኳችንን አላስቆመንም። ዛሬም ይርባችሁ፣ ኢየሱስ ይረዳችኋል። ቀጥሎ ምን ይላል? ወይስ ራቁትነት ወይስ ራቁትነት በምድር ላይ እንደ ኢየሱስ አንተ ለምድር ሳርን ያበጀ ሳር ብቻ አይደለም ውበት እንዲኖራት አበባን የፈጠረ አምላክ እርቃኑን ነው የሚለው። በነገራች ሰዓሊዎች ለሰው አይምሮ ብለው ነው የሆነ ጨርቅ ያደረጉለት። እርቃኑን ስለኛ ሲል ኢየሱስ ተሰቀለ። ያ ራቁትነት ኢየሱስ ከሰማይ ለወጣለት

ኢየሱስ ከፈርቶ ፈርቶ ኢየሱስ የፈራበት ፍርሃት በነገራችን ላይ ሰው የፈራውን ፍርሃት አይደለም። የዓለም ሁሉ ኃጢአት ተሰብስቦ ቅዱስና ጻድቅ በሆነው በእርሱ ላይ ሊደረግበት እንደሆነ ሲያውቅ አባቷ ያለ ይሄ ጽዋ ከኔ ተለፋለ አንዴ አይደለም ሁለቴ ሶስቴ። ነገር ግን ፈቃድ ትሆናል። በምድር ላይ የትኛውም አይነት ፍርሃት ሊገጥማችሁ ይችላል። ዛሬ ማስፈራኝ ነገር ውስጥ ያላችሁ እህቶቼና ወንድሞቼ ኢየሱስ በውስጤ ስላለ አሸናፊ ትሆኛለሽ። ነካር ለሶስት ሰው ንገሮት። ፍርሃት አያሸንፈኝም በሉት። ፍርሃት አያሸንፈኝ ፍርሃትን ያሸነፈ ጌታ በውስጤ አለ በሉት። ፍርሃትን ያሸነፈ ጌታ በውስጤ ይለፋለ ግን፣ አባት ሆይ ፍቃድ ትሁን ዛሬ የትኛውም የሚያስፈራችሁና የሚያስደነግጣችሁ ነገር ሁለት እጃችሁን ከፍ አድርጎ በኢየሱስም ከእግሮቻችሁ ስር የተራገፉ ይሆነው የተራገፉ ይሆነው የተራገፉ ይሆነው የተራገፉ ይሆነው የተራገፉ ይሆነው ይሆነው ይሆነው በኢየሱስም ይራገፉ። መጨረሻ ላይ ሲዘጋው ምን ብሎ ነው የዘጋው? ወይስ ሰይፍ ነውን? ወይስ ሰይፍ ነውን? የመጨረሻ የዓለም ዓለም የመጨረሻ የምታስፈራራቸው ነገር ቢኖር አንድና አንድ ነው። እሱ ምንድ ነው? ሞት በቃ የሰይጣን የመጨረሻ ማስፈሪያው፣ የዚህ ዓለም የመጨረሻ ማስፈሪያ፣ የሰው ልጅ የመጨረሻ የፍራቱ ጥግ ሞት ይባላል። ኢየሱስ ሞትን እንዲያለው ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳትህ የታለ? ሞትን ለመጀመሪያ ጊዜም ለመጨረሻ ጊዜም ሞትን አሸንፎ ድል አድርጎ የተነሳው የናዝሬቱ ኢየሱስ ነው። ለእኛ ለክርስቲያኖች ከእሱ የተነሳ ሞት ፍርሃታችን አይደለም፣ ሞት መዳረሻችን ነው። ነካር ጉትና ሞት የሚያስፈራኝ ነገር ሳይሆን፣ በሉ እስቲ፣ ሞት የሚያስፈራኝ ነገር ሳይሆን ሞት፣ በሉ እስቲ፣ ወደ ዘላለማዊ ፔቴ፣ በሉ እስቲ፣ ወደ ዘላለማዊ ወደ ጽዮን፣ በሉ እስቲ፣ ወደ ኢየሩሳሌም፣ በሉ እስቲ፣ ወደ መንግሥተ ሰማያት፣ በሉ እስቲ፣ መዳረሻ ባቡሬ ነው። በሉ እስቲ፣ አንድ ሰው ጮሃ ማን፣ በሉ እስቲ፣ አጃ ኪያ ፋንታ ሮካ ፌምብራ ክላዲያ ቫራ፣ እስቲ፣ አልፈራም፣ በሉ እስቲ፣ አልፈራም ሞትን ድል አድርጎ የተነሳ ሕያው የሆነ ጌታ ባንተ ውስጥ አለ፣ ባንቺ ውስጥ አለ። ከእሱ የተነሳ ክርስቲያን ሆኖ ሞትን የሚፈራ አደጋ ውስጥ ነው ያለው። ምክንያቱም በእኛ ውስጥ የትንሣኤ መንፈስ ነው ያለው። ነካርጉትና አሁን በሞት የት እንደሚሄድ አውቃለሁ በሉት እስኪ፣ ሞት ለእኔ በሉት ሞት ለእኔ ወይ ታክሲ ወይ ባስ ወይ ፕሌን ወይ ባቡር ብቻ የሆነ በለው፣ በሉት፣ መድረሻዬ ነው በሉት። ኦኬ እሰይ። አጠገባቸው ያለውን ሰው ያዘርጉትና ሃሌሉያ በሉት እስቲ ሃሌሉያ፣ አሜን ሲድገሙና ሃሌሉያ በሉት፣ ሃሌሉያ ሞትን አልፈራሁም በል ሞትን ድል አድርጎ የተነሳ በል የናዝሬቱ ኢየሱስ በውስጤ አለ በል አንድ ያመነ ካለ ጮኹ አሜን ይበል። እኔ ይገርመኛል፣ ለመጀመሪያ ጊዜ እንደሚሞት ተናግሮ የሞተ እንደሚነሳ ተናግሮ የተነሳ ኢየሱስ ብቻ ነው። ኢየሱስ በምድር ላይ በነበረ ጊዜ ያለው ሁሉ ስለሆነ ፈርተው ምን አረጉ መሰላቸው? ሲሞት እንኳን ጠባቂ ያኖሩለት ለምን መሰላቸው? አንድ ፎርሾ ቢሆን አይ እዚህ ጋር ፎርሿል ብሎ ሊጠራጠሩት ይችላል። የፎረሸበት የለም ሬሳው በጠባቂ በጋርድ ማንም ደግሞ ሊያንከባልለው በማይችለው ድንጋይ። በጣም የሚገርም ነው ሁሉ የከበደው ነገር ላይ መላኩ ገፍተር አድርጎት ቁጭ ነው ያለበት። ሰዎች ሲመጡ፣ ሰላም ለእናንተ ይሁን። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እሱ እንደ ተናገረው ተነስቷል። በዚህ የለም፣ ይልቁኑ ቀድሞ ይጠብቃችኋል። አንድ ሰው ጮሆ አልፈራም ይበል፣ ውስጥ አልፈራም። ሞትን አሸንፌዋለሁ በል፣ ውስጥ ሞትን ያሸነፈ ጌታ በውስጥ ያለ፣ በል፣ ውስጥ ሞትን ያሸነፈ ጌታ በውስጥ ያለ። ዛሬ ማታ እንደ እግዚአብሔር ፍቃድ ያልሆነ ማንኛውም የሞት መንፈስ ከሕይወታችሁ ላይ የተሰበረ ይሆን፣ ከዘመናችሁ ላይ የተሰበረ ይሆን፣ ከቤታችሁ ላይ የተሰበረ ይሆን፣ ከልጆቻችሁ ላይ የተሰበረ ይሆን፣ በኢየሱስ ክርስቶስ ስም ሰብሬዋለሁ።